መንገዱ አያሳስትም! አንድ ወጥ ወደ ገዳሙ የሚያዘልቅ ነው። ርቀቱም አንድ ሰዓት ሚያስኬድ ነው። ብቻ ገደል ስለሆነ ሩቅ አገራ አስመስሎታል። አግድመቱን ጨርሼ ካፋፍ ብቅ ስል ገዳሙ ከገደሉ ስር በጥደን ጭብ ብሎ ታየኝ። ገደሉ ግን ያስፈራል። የዝንጀሮ መንጋ በገደሉ ጥጋ ጥጋ ያውካካል። ትንሽ ቆም ብዬ ሁሉንም ካስተዋልኩ በኋላ ቁልቁለቱን እየተንተረተርኩ ወረድኩ። የሚሄድበት መንገድ ራሱ ደን ስለሆነ ያስፈራል። ቆቆች አስር ጊዜ ግር እያሉ አስደነበሩኝ። ሁለት ጊዜ ደግሞ ሰሳዎች መንገዴን አቋርጠው ጥብ ጥብ ጥብ እያሉ ሮጡ። ትንሽ እንደወረድኩ ለአይን ከሚያስፈራ ገደል ደረሱ። ቁልቁል ስመለከት የመሬቱ ርቀት የትናይት ነው። እውነትም ማክስቴ ልትጨነቅ ይገባታል። አያቴም ቢሆኑ ገና ልጅ ነህ ገደሉን መውረድ መውጣት አትችል እያሉኝ እውነታቸውን ይኖሯል። ያንን ያገጠጠ ገደል ለመውረድ ይቅርና ትክ ብዬ ለማየት እንኳን አልደፈርኩም። ቀጥ ብዬ መቆሙ ራሱ ሸው ብዬ የሚሄድ መሰለኝና ካፋፉ ላይ ተቀመጥኩ። በእርግጥም ስቀመጥ ተሻለኝ፣ የሚያዞረኝ ሁሉ ለቀቀኝ። ለመውረድ ግን አልቃጣውም። ካፋፉ ላይ ተጎልቼ ቁልቁል መመልከት ሆነ። እንዳለመለስ ዘመዶቼ ይስቁብኝ ነው የመጣ ሁለት ማታ ገደሉ አይሆንልህም ሲሉ ፎክር ያለው አክስቴም ብቻ ነው ይሆንልህ ልጄ ስትለኝ ግድ የለሽም ብያታለሁ። ይህ ሁሉ አሳፈረኝ። እንደምንም ተንደፋደፍኩና እግሮቼን ወደፊት በማስቀደም በፉቅቅ የሞከርኩ ጭራሽ የማይሞከር ነገር ነው። በሕይወቴ ከመሰላል እንኳን ወጥቼ አላውቅም። ተወልጄ ያደግኩበት አካባቢ ለጥ ያለ ሜዳ ነው። አልሆነልኝም። እየተንፏቀቅኩ ወደ ነበርኩበት ተመለስኩ። እንደተቀመጥኩ ብዙ ሳስብ አንድ ነገር ታወሰኝ። ከቅድመ አያቴ መቃብር ላይ አንዲት ጥድ መብቀሏን ሁሉም ነግረውኛል። ጥሩ ምልክት ነች። የቅድሚያቴን መቃብር አይቺ መጣው ትዷም አድጋለች። ደግሞስ ምን አየ ብሎ ምንድነው ብሎ ማን ይጠይቀኛል? ለመመለስ ሳመነታ የቅድሚያቴን አጽም የሚታዘበኝ አካለ ክርስቶስ የሚናገሩብኝ መሰለኝ። መልሼ ኮንሽሽ አልኩኝ። ምን አይነት ፈተና ነው። ወቁኝ ወቁኝ ቢያውን ደግሞ መሸሸግ ያጣሁኝ። የመጣው ዕለት ማታ ፍየል ታርዶልኝ ጠላ ቀርቦልኝ በጨዋ ደረጃ በሞቀታ ብዙ ዘላብቻለሁ። ይህ ሁሉ የትዝብታይ አፈጠተብኝ። እረ ስንቱ የዘመዶቼ ምርቃት የአክስቴ ደስታምባ ተራር አሳክሉኛል አስመስለው የመዋሸቱ ነገር ከንቱ ነው። ለሁለተኛ ጊዜ መሞከር ግድ ሆነብኝ። የመቆሙ ነገር መቼም አይሞከርም። በቅንጤ መንፋቅ እየቀጠልኩ ከብለን ልብል እንኳን የሚያግደኝ ዛፍ ነገር የለም። ሁላ ገደል ነው። አስቀድመው እጆቼ ልፍጥፍጥ ይላሉ። ይሁን ነው ይሁን ስም ከሆነም የቅድማያቴን መቃብር ለማየት ሲሄድ ገደል ገብቶ ቦታ ነው። ከሁሉም የሚያሳዝነችኝ አክስቴ ነች። ሰው እንደማትሆን እርግጠኛ ነኝ። ግራና ቀኝ በእጆቼ ጠንከር ያለውን ድንጋይ የገደል ሳር እያያዝ በእግሮቼ እርከን እርከኑን እየረገጥኩ ትንሽ ወረድኩ። ዘቅዝቄ ስመለከት ሲሆን ነው ቀናቤ የሳይ ገደላ ፈጠተብኝ መሰለኝ። በውጥመድ እንደተያዘች አይተጨነቅኩ እግሮቼ ምጆችን ተንዘፈዘፉ። የላቁ ነገር አይነሳ ጠቅላላ ሰውነት ዋዠቀ። ቢባስ ብሎ ኃይለኛ ነፋስ ደኑን እያተራመሰ መጣ። ድምጹ የሰማይ ነጎድጓድ ይመስላል። ከገደሉ ጋር ብር የተሰፋ ይመስል አልኩኝ ንፋሱ በላይ ላይ ጋለብኝና አለፈ። ነፍሴ ለቅስፈት ከኔ የተለየች መሰለኝ። ሳይታይ ቅር አልኩኝና ፊቴን አዙሬ በደመነፍስ ገደሉን እየቧጠጥ ቆጣው። ከዚያ በላይ ግን ቆርጬ ለመሄድ አልቻልኩም። ምን አይነት እልህ ነው? ካፋፍ ተቀምጬ ልውረድ ወይስ ልመለስ እያልኩ ሳስብ ከኋላ የኮት የሰማሁ ቀና ስል እርሳቸውም እኔም ደነገጥን። እርሳቸው ባሉበት ቆመው፣ እኔ ተተቀመጥኩበት በመገረም መተያየት ሆነ። በተለይ የእርሳቸው አስተያየት አድናቆት የሞላበት ነበር። የከተማ ልጅ ጌጥ ፈለቀ የሚል አይነት ያረጀ ቆብ ከራሳቸው ደፍተዋል። ከላይ ደበሉ ከስር ዘባተሉ የሆነ ጨርቅ ለብሷል። በትልቅ በትልቅ አኮፋዳ የልመና እንጀራ ይዘዋል። ካስደነቀ ነገር አንዱ እኔ ወጣቱ በባዶ እጅ ለመውረድ ተቸግሬ እርሳቸው ያንን ሁሉ ቅራ ቀንቦ ተሸክመው ለመውረድ ማሰባቸው ነው። መሄድ የለ፣ መናገር የለ? ዝም ብለው ተገተሩ። አያቴ ነፍሳቸውን ይማረውና የገዳሙ መነክሲዎች አንዳንዶቹ ሰው ሲያዩ አውሬ ያዩ ያህል ይደነብራሉ። ወይ አይናገሩ ዘግተው ዝም አይናቸውን እያቁለጨለጡ ዝም ነው ዋ ሁሉም ነገር ያልፋል ያሉኝ ትዝ አለኝ። የንግግሩን መክፈቻ እኔው ልጀምር አልኩኝና ከተቀመጥኩበት ተነስቼ እንደምን አደሩ አባ አልኳቸው። እግዚአብሔር ይመስገን አሉኝ። ድምፃቸው ቀስ ያለ ነው። ከታች ከእንት ነበር የመጣሁት የወይዘሮ ደብሪቱ የልጅ ልጅ ነኝ በማለት መቼም ባገሩ የሚታወቁ የቅድሚያ ሴናቸው ብዬ የእርሳቸውን ስም ጠራው። ወይዘሮ ደብሪቱ፣ ወይዘሮ ደብሪቱ፣ ወይዘሮ ደብሪቱ አሉ ግንባራቸውን ቁጥር አድርገው እያሰቡ። ከሞቱ ቆይተዋል በማለት አስታወስኳቸው። ወይዘሮ ደብሪቱ መሰንቀች? አዎ ከሞቱ ቆይቷል። የተቀበሉትም ተዚሁ ከአካለ ክርስቶስ ነው አሉኝ። አው ተዚሁ ነው። ዛዲያ ምን ሆነ ነው ተዚህ የገደል አፋፍ ብቻ ነው የተቀመጥከው? የቅድሚያቴን መቃብር ለማየትና ወዲያውም ቤተክርስቲያን ለመሳለም ነበር ገደሉን ስላለመድኩት ለመውረድ ተቸግሬ ነው። ገደሉ እንኳን ላንተ ላለ መርከው ለእኛም ላደግንበት ችግር ነው፣ አሉና በዝግታ እርምጃ ወደኔ መጡ። ዛዲያ ጫማ አድርጋ አይሆንም፣ ጫማናው ልቅና ያዘው አሉ። እንዳሉኝ ያደረግኩ ገደሉን ቁልቁል አትየው፣ ያየኸው እንደሆነ ያዞርሃል፣ በማለት ካስጠነቀቁኝ በኋላ ምርኩዛቸውንና አኮፋዳቸውን አኩፋዳቸው በግራ እጃቸው ይዞ በቀኝ እጃቸው ጠንከር ያለውን ድንጋይ ያስ እያደረጉ ወረዱ። ዞሮ ሲያዩኝ ገና በንብርክኬ ነኝ። አይዞ አይዞ አይዞ ልጄ፣ በጎን ነው መሄድ፣ ፊት ለፊት አይደለም። በእግር ጣቶችም ቆንጥጥ ሲሉ አደፋፈሩኝ። እንዳሉኝ በቀኝ ታፋዬ ገደሉን ተጠቅቼ የሚይዙትን እያያዝኩ የሚረግጡትን እየረገጥኩ ተከተልኳቸው። እየዞሩ እያበረታቱን ከገደሉ ወገብ ደረስን። እርሳቸው ግን ትንሽ እንኳን የፍርሃት ምልክት አይታይባቸውም። በደበሏቸው ገደሉን ሲገፉት ሲንጓጓ ይሰማኛል። የዝንጀሮ ገመር መስለው ያን ሁሉ ቅራቅንቦ ተሸክመው ሲወርዱ አስደነቁኝ። እኔም እርሳቸውን ሳይ ፍርሃቴና መንቀጥቀጤ ቀስ በቀስ ለቀቀኝ። በመጀመሪያ እርሳቸው ዘብጥ ረገጡ፣ ቀጥዬ እኔ ካንድ አዘብት ይወጣል። በረጅሙ ተነፈስኩ። ቁጭ ብዬ ጫማዬን ሳረግ የፈረንጅ ትምህርት አስኳላ ትማራለህ ሲሉ ጠየቁኝ። አይ አይ አይ አልኳቸው። ግራ በመጋባት አይነት አይዞህ ዘመን ያመጣው ነው አሉኝ። እንደዋሸኋቸው ሲያውቁ ትንሽ ፈገግ ብለው እንደው ቢጨንቀኝ እንጂ አለባበስ ሁሉ ያሳብቅብኛል። የታጠቅኩት ቡላ ካኪ ሱሪ የሱሪውን ግጥም ካኪ ጃኬት እንዲሁም አንገቴ ላይ ጥምጥም የሚያረኳት ፎጣ ይመሰክሩብኛል ይላል አያቴም የዘመኑን ትምህርት ይጠሩት ነበረ። ከመነኩሴው ጋር ያራርቀኝ እንደሆነ ብዬ ፈርቼ ነው። እርሳቸው እየመሩ እኔ እየተከተልኩ መንገዳችንን ቀጠለን። ጫማ የሚያስወልግ ያን ብርክክ የሚያስኬድ ገደል ዳግመኛ አልገጠመንም። ከደል ዳላው ቦታ ደርሰን ትንሽ አግድመት እንደሄድን ከቤተ ክርስቲያኑ ደረሰን። ቀና ብዬ ገደሉን ስመለከተው ሰማዩን ተሸክሞ ይቆም ይመስላል። ከቤተ ክርስቲያኑ በታች እንዲሁ ይህ ያ ገደል እንዳለ መነኩሴው ነግረውኛል። ቤተ ክርስቲያኑ የሳር ክፈፍ ነው፣ ከላይ ጉልላቱም እንዲሁ የሳር ክፈፍ ነው። በውጪ ከተሳለመም በኋላ መነኩሴው ከአንገታቸው ለእንጨት መቁጠሪያቸውን መቁጠሪያቸውን አውጥተው ጸሎት ጀመሩ። እስኪጨርሱ ድረስ ቆም የጠበኳቸው መነኩሴው ጸሎታቸውን ሲጨርሱ መቁጠሪያቸው በምራቃቸው እንትፍ እንትፍ ብለው በእጃቸው አሻሽተው ካንገታቸው አጠለቁት። አያቴም እንደዚህ ያደርጉ ነበረ። መለክሴው፣ ወደ እኔ መለስ ብለው ይህ ነው የአገር ገዳም ብቻ እንደ ከተማው ቤተ ክርስቲያን ቆርቆሮ አልለበሰም አሉኝ። ወደ ምሥራቅ አቅጣጫ እያመለከቱ የወንዱ ገዳሚያውና በዛ ገደል ስር ሲሉ አሳዩኝ። እውነትም ትንንሽ ጎጆዎች የነቀፉ መስሎታዩኝ የሴቱ ገዳም ደግሞ በምዕራብ በኩል እንዳለ ነግረውኛል። ነገር ግን በደም የተሸፈነ ስለሆነ ባይን ያላየሁትም። ከዚያ በኋላ የቅድመ አያቴ መቃብር ሊያሳዩኝ ይዘውኝ ሄዱ። ይህ ነው የቅድመ አያቴ መቃብር አሉኝ ቆመ ብለው። የቱ አልኳቸው፣ በሩቅ እየተመለከትኩ። ይህ ተፊት ያለው ጥድ አሉኝ፣ በእጃቸውም ባገጫቸውም እያመለከቱ። ይሄ አልኳቸው፣ እኔም በእጄ እያመለከትኩ። አዎ አሉኝ። ከምን እንደሆነ እንጃ ሰሜት ይወሉ ቀዝቀዝ አለ። በእርግጥ ጥዷ ትልቅ ዛፍ ሆናለች። በተረፈ መቃብር መሆን እንኳን አያስታውቅም። መሬቱ ተስተካክሎ ድንጋዩ ሳይቀርጠልሟል። ጥዷም ጽድቃ ነው የበቀለችው ያሉኝ እንዲሁ ነው። ከሌሎችም መቃብር ላይ ጥድም ሌላም ዛፍ ተክሏል። ሁሉም ጸድቀው ከሆነ ጥሩ ነው። አያቴ ሙኝ ነው ሯል ተሰማኝ። ያገኘው ቁም ነገር ቢኖር ደግ ሰው ከመቃብር በላይ ቢሆንም ስሙ ለዘላለም ሲወሳ መኖሩን ነው። የመቃብሩን ገደል ጨርሰን እልፍ ብለን በመቆም ጭው ጀመረን። ገዳሙ ከዚህ ገደል ስር ለምን እንደተሰራ የማወቅ ጉጉት አደረብኝና ጠየኳቸው። እሱንቶ የእኛ ስራ አይደለም አሉኝ። ሳላቅ መጠየቅ የማይገባኝን ጠይቄ ይሆን ብዬ ወይንስ መነኩሴው የገዳሙን ታሪክ አያውቁትም ይሆን? የጠየኳቸውን ጥያቄ ወደ ጎን በመተው ስለ ከተማ ኑሮ በአጠቃላይ ስለ ውጪው ዓለም ይጠይቁኝ ጀመረ። የተቻለኝን ያልመለስኩላቸው፣ ለምነግራቸው ሁሉ ይደነቃሉ። ይህ ሁሉ ሲሆን እንደ ቆምን ነበረ። እኔ ለመሄድ ቸኩያለሁ፣ እርሳቸው ደግሞ ቶሎ የሚለቁኝ አይደሉም። አይደለም ዛዲያ ሁን ለመሄድ ቸኩላለህ አሉኝ። እንድቆይላቸው አይወቻቸው ሳይቀሩ እያባበሉኝ ትንሽ ብቆይም ግዴለም አልኳቸው። ቸኩ እያሉ ማለት ከበደኝና እንግዲህ አረፍ እንበል ብለው ወደ ትልቁ የጸድ ዛፍ ሥር አመሩ። መቃወም ችግር ነው፤ ተከተልኳቸው። የገዳሙ መነኩሴዎች ሰው በብዛት አይተው አያውቁም ካውሪያ ይሻሉም። በዚያ ላይ የከተማ ልጅ ነኝ። እንኳን ለእርሳቸው ለአካባቢው ሕዝብ ብርቅ ነኝ። በሌላ በኩል አንድ ነገር ሊያጫውቱኝ ያስበው ይሆናል፣ ወይም እኔ እንዳጫውታቸው ፈልገው ነፍሳቸውን ይማርና ያቴ መነኮሳቱ የዚህችን ዓለም ኑሮ ጥለው ገዳም የሚገቡት አንድ ነገር አድርገው ንሳ ለመግባት ወይም አንድ ነገር ሲደርስባቸው ከሰው ለመራቅ ነው። ዋ ሁሉም ነገር ያልፋል ያሉ ታወሰኝ። ስለዚህ መነክሲውም አንድ ታሪክ ይኖራቸው ይሆናል፣ ወይም ከዚህ ቅር መነን ደንግሉውን ቢሉኝስ? ለማንኛውም ትንሽ መታገስ እንዳለብኝ ወሰንኩ። የጥቁር ዛፍ ደገፍ ብለው ተቀመጡ። አቁፋዳቸውን ዘም እንዳይወርባቸው በደበሏቸው ስር ወተፉ አድርገው ዘባተላቸውን አለበሱት። እኔ ከፊት ለፊታቸውን የተቀመጥኩት። የእግሮቻቸው የእጆቻቸው ጥፍሮች ተንጨፋረው ያሞራ ጥፍር ይመስላሉ። እጆቻቸውም ወነግሎቻቸው ውሃ ነክቷቸው አያውቅም። ያርጃሉ ገና መስለው ጥፍር ይሰርተዋል። ፂማቸው ራሱ መልኩን ለውጦ ይቧል። በቆባቸው ስር ቅጫን ፍስስ ብሎ ይታያል። ጸጉራቸው የተቆጣጠረ ነው። ሽበት በመጠኑ ወሯቸዋል። ጠረናቸው ሁሉ የዱር አውሬ ጠረን ነው። አሁን ደህና አርጃስ ፊታቸው ሁሉ ፈረደክ ያለ ነው። በጥሉ ዛፍ እያለፈ የፀሐይ ጨረር ስለባቶራቸውን ሲነካው ቅማሉ ከትሪ ፋላ ጀመረ። ጥቃቅን ትልልቅ አንዱ በአንዱ ላይ እየዘለለ ይመሰመሳል። ይህን ሳይዘገነነኝ! እጄን ላካ አድርጌ ቅማል ላነሳስል፣ ተው ተው ተው ልጅ ተው አሉኝ በቁጣ እጄን ከብ እያደረጉ፣ በድንጋጤ ሸምቅቅ አልኩኝ። መደንገጤን ሳዩ መልሰው ፈገግ አሉና እነዚህን ፍጥሮች ናቸው አሉኝ። እውነትም ማለመና አቃል ግን ወዲ መቼም የተባረከ ዘርነ ከዚህ ገዳም መተ አንድ ታሪክ ይዘህ መሄድ አለብህ። የማጫውት ጉዳይ አለኝ። ታስጨርሸኝ እንደሆነ ልጀምር፣ በተረፈ ከንቱ ነው አሉኝ በለመና መልክ። ግዴለም አስጨርሶታለሁ፣ እግዚአብሔር ይባርክ በማለት መረቁኝ መነኩሴው። ግንባራቸውን ቁጥር ፈታ እያደረጉ መልሰው ጎንበስ ቀና ካሉ በኋላ መቼም የጌታ ፍቃዱ ሆኖ የሰማይ ቤቱን ቢፈቅድልኝ እንጂ የመሬቱ ነገር አብቅቷል። የሰው ምላስ እንደ እንጨት አይደርቅም እንጂ በቁመና ይደርቅ ነበር ግን አለሁኝ አሉ። ዓይናቸውን ከገደሉ ስር ተክለው ሲናገሩ ምርር እያሉ ነው። እስካሁን ምን እንደሚሉ አልገባኝም። ጨርሶ ለኔ የሚያወሩ አይመስልም። ፊታቸው የሀዘን የጸጸት ምልክት ይታይበታል። ይኸውልህ ሊነጋጋ አቅራቢያ አንድ አበልጃችን ተተኛውበት መጥቶ ቀስቀሰኝ፣ በጤናው እንዳልሆን ያውቃለሁ። እየተጣደፍኩ ልብሴን ለብሼ ስወጣ ወረታውን የአቶ ፍንቴ መንገሻ ልጆች ሳይደበድቡት አልቀሩም፣ የጣር ድምፅ ሰምቻለሁ አለኝ። ከቤቱ መኖር አለመኖሩን አረጋግጠሃል? ስለው ከቤቱ እጅ አለመኖሩን ሚስቱ ነግራ አይመስሎኝ፣ ወደ አንተ የመጣሁት አለኝ። የተሯሯ አጥን ስንደርስ ወንድም ያጥር ስለቋደኘው ልሳኑ ተዘግቶ መናገር አይችልም። መሀል አናቱ ተጠርምሶ በደም ተጨማድቋል። አፍረተ ስጋውም እንደ ወይ ፈንፍሬ ተቀጥቅጧል! ተላይ ተታች ብንል ምን አውቃለሁ። አምባጓሮ እናነሳ ያለ ነው ተሰው ግቢ ነው ገላጋይ በዚህ ሰዓት ተሰው ግቢ ምታደርጉ መጣችሁ ይላል። ነው ውሽ ሆነ ያነሳ ውሽ ይሆናልና ወንድሜን ተሸክመን እያንዘባዘብን ወደ ቤታችን ይሄዱ። ይኸውልህ ወንድም ያንቋሩ አንቋሮ ተረፋሉ ላይ ሞተ። ተሞቱ አሟሟቱ ነውና ወንድም ያሟሟቱ ከፋ። ተሰው ጓዲያ ውስጥ እንደ ንብቶ ጥራጊ መስላ ተርስ ተጣለ። ተለቅሶ ታዲያ ቆሞ አልቃሽ ቀጥቅጠው ገደሉት እንደ ጥቅምት ገብስ ወንድም እንደሌለው ደሜም የሚመልስ ብሎ ገጠመ። ይኸውልህ እናቴ ሁለት ልጆች ብቻው ልጅ ቀረሁ እያለች ስታዝን እኛም ሳንበረክትላት ቀረ አሉና በትካዜ ሰጠሁ።